ይሄኛ ውስ በቃ ባትሪ ሊዘጋ፣ ሰማንያ ስምንት ብቻ ነው ያለው። ልጆች ባትሪ እንዳይዘጋ ታብተው አድርጉሽ፣ ኔትወርኩ እንዳይቋረጥ ደግሞ እሷ እስከምትመጣ እሷ እስከምትመጣ ከኔ ጋር ትቀጥላለሽ በቃ። አዲስ ሰዓት ትጨርስና ትጠይቂያለች። እሺ፣ ወካሽ ስለ ኢየሱስ ነው የሚጠይቀው። ኢየሱስ ክርስቶስ አብ አብ ነፍስ እንደሚሰጥ እኔም ነፍስ እሰጣለሁ ባለበት በቀደም ስጠይቅ ሌላ ጊዜ ያልከኝና እሺ ብዬ ወረትኩት። በዛ ጀምሬ ነው የምጠይቀው ለኢየሱስ ስልጣን እንዳለ የታምናለ? ኦኬ ለኢየሱስ ስልጣን የለውም አልክ በቀደም ቀይ። የመጀመሪያውን ጨርሽ ስለ ነፍስ አወራሽ ጀመርሽ አደለስ? ስንጨርሽ ለኢየሱስ ክርስቶስ አምላኩ ህይወትን ሰጥቶት ነው አይደለም? እንደኔ እንዳንቺ ነገር ኢየሱስ ማይላብ እሺ። ኢየሱስ ክርስቶስ ህይወትን ተሰጥቶ ነው አይደለም? እንደኔ እንዳንቺ ኢየሱስ ክርስቶስ ለሁሉም ህይወትን ሰጥቷል። እናንተ ሰው ነው ለራሱ ለራሱ ህይወትን ጨርስ። መጀመሪያ ህይወትን ተሰጥቶ ነው፣ ለራሱ ህይወት የለውም ነበር ማስረጃ ኢየሱስ ህይወት ለሰው ልጅ ይሰጣል ወይስ አይሰጥም? መጀመሪያ ነው ህይወትን ጨርሽ፣ የመጀመሪያ ለራሱ ህይወት ተሰጥቶ ነው አይደለም ኢየሱስ ክርስቶስ። አብ ስልጣንን ሁሉ ለልጁ ሰጥቶታል። ምንድን ነው የምታወራው ስለ ህይወት? መጀመሪያ ጨርስ ህይወትን ተሰጥቶ ነው አይደለም ኢየሱስ ክርስቶስ ተሰጥቶ ነው ማለት አልፈለገችም። አለምን የፈጠረው ኢየሱስ ክርስቶስ ነው። አለም አለም ሳይፈጠር ለፊት ኢየሱስ አልነበረ

አወንድሜ አለውኝ አንትቸዋለ እሺ፣ አመጣሽው ሱራ አምስት ቁጥር ሰባ ሶስት አለ አለ። ወይ ኮፒ ኮፒ ኮፒ አድርጌ ልላክልህ ወይም አይደለም፣ እዚህ ልጸፍልክ ሱና ዶት ኮም ሱረቱል ማኢዳ ናይ ሱና ዶት ኮም አይደለም ሱና ዶት ኮም አይደለም ናይ ናይ ሱራ ናይ ሱና ዶት ኮም አይደለም እ በጎጉል መጻፍ ትችላለህ ማግጀት ትችላለህ ማለት ነው። በጎጉል ብፁዕ ወቅዱስ አቡነ ጎግል ማስረጃ አይሆንም። እስልምና ላይ እስልምና ቁርአን አሁን በቁርአን ውስጥ ስጠኝ። በቁርአኑ አምስት ሰባ ሁለት እስከ ሰባ ሶስት ሶስት አምላክ ብሎ አላ ነበረበት ነው የለም ብላኛል መሰለኝ። ሶስት አምላክ ብሎ የተናገረበት ቦታ የለም። አችልም አንብብ፣ ችግር የለውም። እና እኔ አንድ ቴሌፎን ነው ያስኩት። ይጠፋል። በቃ እኔ ያወጣልሻለሽ። ስንት ነው ያልሽኝ? አምስት ሰባ ሁለት እስከ ሰባ ሶስት ሱራ አምስት ቁጥር ሰባ ሁለት እስከ ሰባ ሶስት እሽያውትቻለ ተነቢዋለሽ ንሊኛሻላለ በትግርኛ አለኝ፣ ያነበዋለሁ። ግን እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ። አልመሲህም አለ የእስራኤል ልጆች ሆይ ጌታዬን እና ጌታችሁን አላህን ተገዙ። እነሆ በአላህ የሚያጋራ ሰው አላህ በእርሱ ላይ ገነትን በእርግጥ እርም አደረገ፣ መኖሪያውም እሳት ናት። ለበዳዮችም ምንም ረዳቶች የላቸውም። ማለ ንቀጥል እስከ ሰባ ሶስት እነዚያ አላህ የሶስት ሶስተኛ ነው ያሉ በእርግጥ ካዱ። ከአምላክም አንድ አምላክ እንጂ ሌላ የለም ከሚሉትም ነገር ባይከለከሉ ከነሱ እነዚያን የካዱትን አሳማሚ ቅጣት በእርግጥ ይነካችኋል፣ ይላል። እሺ እና እንዴት ነው እኛ አንድ አምላክ ነው የምንለው? እንዴት ነው ሶስት አምላክ ያሉት የሚለው? ሶስት አምላክ የሚለው የቱ ጋ ነው? አልኩ እኮ። አንድ አምላክ ነው አለ እኮ፣ አለ እሱን አይደለም ጥያቄ። ሶስት አምላክ ታመልካላችሁ ይላል ቁርአን አልሽ። የቱ ጋ ነው ሶስት አምላክ ታመልካላችሁ ያለው? ሶስት አሉ በአረበኛው ሶስት ነው የሚለው ወንድሜ። በአረበኛው በአማርኛው እንደዛ ሊል ይችላል። በአረበኛው እና በትግ አረበኛውን ነው በደንብ የማውቀው። እንዳሁም አንብበ ውስጥ በአረበኛ ላንብብልሽ። እስ

ምንድን ነው ሶስት ያለ ነው እኮ ሶስት ብለሽ አታቁ አታቁ አታቁ አታቋርጭ። እሱን አይደለም ጥያቄው፣ የሶስት ሶስተኛ ነው ያሉ ነው የሚለው። አንቺ ግን ያልሽኝ ሶስት አምላክ ታመልካላችሁ ብሎናል ቁራኑ። ኦኬ በቃ እኔ ላስረዳ እኔ ላስረዳ። እና ሶስት አምላክ ነው የሚለው በቁራኑ ሁሉም። አንተ አሁን ብትለው ችግር የለውም፣ ግን እኔ ላስረዳ ለምን ሶስት እንዳለ። እኔ ያስረዳሉ ችግሬ እና ለምዚህ የላሰቅ ቆይ አታስረጅ በፊት አሳይኝ፣ ሶስት አምላክ ታመልካላችሁ የሚለው አልክ፣ እኮ አንድ ነው አልክ። አላህ አንድ ነው እነዛ ሶስት የሚሉት ግን አለ። ሶስት ምንድን ነው እሺ ምናምን? ሶስት አይልም። አንብብልኝ፣ ሁሉም አንብብልኝ። የሶስት ሶስተኛ ነው የሚለው እንጂ ምንድን ነው? አሁን እሱን ላስረዳሽ። እሱን አምላክ አንድ ነው እያለ ነው። ከታች ታች እኮ አንድ ነው አለ ብዬ ነው። አላህ አንድ ነው። እሱን ላብራራልሽ አሁን እዚህ ጋ የሶስት ሶስተኛ ሲል ጊዜ አብ፣ ወልድ፣ መንፈስ ቅዱስ ከሶስቱ የስላሴ አካል አንዱ የስላሴ አካል አምላክ ነው የምትሉት እሱ ስህተት ነው። ሁለቱ ሳይሁ የሉበትም። ጭራሽ እኔ አንዱ ብቻ ነኝ እያለ ነው። ገብቶሻል አይደለ? አብ፣ ወልድ፣ መንፈስ ቅዱስ በአንቺ ላስረዳሽ። እና እንደ እኛስ መቼ ሶስት አልን? አንድ ነው እኛ ምናምነው እኮ መቼ ሶስት አልን ነው እኔ ያላ ሀያቅም እኛ አንድ አምላክ እንደምንል ወይ እኔ አልኩት። እኔ ቆይ አንዴ፣ አሁን ስለመለኮቱ አይደለም ያወራ ያለው የሶስት ሶስተኛ የሚለው ስለመለኮቱ አይደለም፣ ስለ አካሎች ሁሉ እየገለጸልች ነው። በደንብ አድርጎ ክርስትናን ያውቃታል። አላ ያው የሶስት ሶስተኛ የሚለው ምንድን ነው? አብ ወልድ መንፈስ ቅዱስ ብለሽ ሶስቱን ታምኛለሽ አይደላ? በአካል ሶስት በመለኮት አንድ ብለሽ ታምኛለሽ አይደላ? ነገር ግን አላህ ወልድና መንፈስ ቅዱስ አምላክ አይደሉም እያለ ነው። እንደው ባንች እንዲገባሽ ማለት ነው። እኔ ያ አንዱ አምላክ ብቻ ነኝ እያለ ነው። እኔ አንዱ አምላክ እያለ ከታች የሚገልጸው

ቢንያም ሰላም ነው፣ እንዴት ነህ አለን። ድምፅህን ከፍ አድርገው ግን አይሰማም። እሺ፣ የሆነ ደበቅ ብሏል። ትንሽ ከፍ የምታደርገው ድምፅህን። ጥሩ ነው። እሺ፣ አሁን ጥያቄ ምንድን ነው? እሺ ጥያቄ ምንድነው? እንደምንም ብዬ ለመስማት ትፈልጋለህ። ድምፅህ ወላሂ አይሰማም። ተመለሰሻል። እና አሁን የምትለን ይሄ ሶስት አታምልኩ የሚለውን ለስላሴ ነው ነው የምትለን አዎ እነዚያ የሶስቱን የስላሴ አካሎች ቀድሞ ያነሳ እና ከነዚያ ከሶስቱ አንድ ብቻ ነው ለአንቺ እንዲገባሽ ማለት ነው እንጂ ሶስቱም አይደሉም እያለ ነው ወልድ እና መንፈስ ቅዱስ ከመለኮትነት ባህርይ የላቸውም እኔ አንዱ አምልክ ብቻ ነኝ እያለ ራሱ እያነጻ እና እያጠራ ነው ከሚዘ ኦኬ፣ በነቢ መሀመድ ጊዜ ግን ሶስት አምላክ የሚያመልኩት እንደነበሩት አታውቅም? በየጊዜው በርካታ መልክቶች የሚያመልክ ሰዎች ይኖራሉ። ከዚህ ጋር ምን አገናኝ ነው? ሶስት አምላክ ብሎ ለማርያም አምላክ ይሏት ነበር ለኢየሱስ ክርስቶስ አምላክ ይሉት ነበር። አንድም አምላክ አለ ብሎ የሚያመልኩት በዛን ጊዜ እንደነበሩ ታውቃለህ ወይ? በቁራን በሀዲስ እንዳለ ማርያማውያን ይባላሉ። ማርያምን ከመለኮት አድርገው የሚቆጥሩ ሰዎች አሁን ጊዜ ራሱ አሉ። እዚህ ቲክቶክ ከፍተው ላይ ላይ ሆነ። ለነዛ ነው በአረበኛው አልመርየሚዩን ይባላል ለነዛ ነው እንደዛ የሚላቸው። ታዲያ ለእኛ እንዴት እናውቃለን? ለነዛ ነው፣ ለእኛስ እንዴት ብለን እናውቃለን? እኛ እነሱን ሌላ ቦታ ነው ያነሳቸው። እነሱን ሌላ ቦታ አንስቷቸዋል። እነሱን ያነሳቸው ሌላ ቦታ ነው። ሲናገር ምን ይላል እዛ ጋር ከኢየሱስ ሶስተኛ በተዝማ ያነሳለለእነሱ አይደለም ለእነሱ አይደለም ለእናንተ ነው ነው የምትለኝ? አሁን አንተ ማርያም አውያን የሚባሉ የክርስቲያን ጭፍሮች ነበሩ። ያ የሚናገረው ስለነዚያ ነው እንጂ ስለ አብ ስለወልዱ መንፈስ ቅዱስ ብሎ ስለሚያመልኩ አካሎች ስለኛ አይደለም አይደል? አሁን የተነበበው ነው ስለአንቺ የሚናገረው ቅድም አሀ አሁን የተነበበው ስለ እኔ ነው። ግን ለምን ታዲያ በቁርአን የሆነ ጥያቄ ካላችሁ ለእኛ እንድትጠይቀ አዘዘ። እንደዛ ከሆነ እኛ ለምን እንዳንተ ትጠይቁን አላችሁ? እንደዛ ከሆነ እኛ እንደዛ አይልም ቁርአን። አስረዳኝ፣ ምን እንደሚል። ላስረዳሽ። በጣም ይገርማል። ጥያቄ ከተሰረባችሁ ክርስቲያኖችን ጠይቁ ይላል ቁርአን ብለው ይነግሯቸዋል። አምጥተህ ነው የምታሳየው።

ያለው ሹባን ነጥራ ያው እና እዚህ ጋር ምን ይላል? ያለ አላህ ስብሐነሁ ወተዓላ ከመጽሐፉ ሰዎች አንድንም አትጠይቅ ይላል። ይታይሻል ጋር ይታይሻል። ከመጽሐፉ ሰዎች አንድንም አትጠይቅ፣ ከመጽሐፉ ሰዎች አንድንም አትጠይቅ ይላል። ጨረስን። ይህን አሁን እሷ ያለችው ደግሞ የቱ ጋር ነው? ሱራ ዩንስ ላይ ይገኛል። ሱራ ዩንስ ላይ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ የሚለውን ለማለት ፈልገሽ ነው። አንቻረላ አስር ዘጠና ሁለት አስር ዘጠና አራት ጋል ከኔ ጋር ነሽ። አንድ ሚዩትሽን አንሽው ከኔ ጋር ነሽ ወይ? አይሰማም እንደ ልጆች ይሰማቸዋል። ድምጽ ይሰማል። ወንድም አሎ። አዎ፣ ያው እዚህ ጋ ምን ይላል? ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ይላል። ሻርላ። ይህ ነው ከአንተ በፊት መጽሐፍን የሚያነቡትን አለ እንጂ ክርስቲያኖችን ጠይቅ አይደለም የሚለው። ታዲያ ከአንተ በፊት ነው በዘመኑም ስላሉ ሰዎች አይደለም የሚያወራው፣ ወይንም ከእርሱ በኋላ ስለመጣችሁ ስለእናንተም አይደለም የሚያወራው። ከአንተ በፊት የሚለውን አስምሪበት። ከአንተ በፊት ይላል። ማናቸው? ከነርሱ በፊት ያሉትን ጠይቅ የተባለው ከተባለ፣ አላህ በሱረቱ ዙኽሩፍ ላይ ከአንተ በፊት የላኳቸውን መልእክተኞችን ጠይቅ ይላል። ስለ ነብያቶች ነው የሚያወራው። አስለም፣ አሁን ሌላ ቦታ ላይ ሲፈታው ይሄን ላሳይሽ። ነብያቶችን መልእክተኞችን ጠይቅ ይላቸዋል። ነገር ግን ነቢ ስ ላ ስለም አልጠየቁም ሁላ ምክንያቱም ከሁሉም በላይ እውቀትን ስለተቸሩ እርሳቸው ያስተምሯቸው እንጂ እንደውም ነቢያቶችን አያስተምሯቸውም። ለማንኛውም አሳይሽ ወስጠልበን እርሰና ምን ቆብሊ ከሚሩሱሊና ይላል። ከአንተ በፊት የላኳቸውን ነቢያቶችን ጠይቅ ይላቸው ለነቢያቶቹ ነው ጠይቅ የሚለየታሉ እነሱ አልሞቱም። እንዲ ያሉ ወደሱወት የሉማ እንዴት አድርጎ ይጠይቃል? አስነስቶላቸዋል። ኢየሩሳሌም የሚገኘው በይተል መቅደስ የለም እዚያ በሄዱ ጊዜ ነቢይ ሙሐመድን ሰለላሁ አለይሂ ወሰለም ቀደምት ነቢያትን ሁሉ አስነሳላቸው። እነ ሙሴን እነ ሃሮንን ሁላቸውንም አግኝተዋቸዋል። ስለ እነሱ ነው የሚናገር ያ ነው እና አስነሱ። እዛን ጊዜ ጠየቃቸው ማለት ነው ሲሄድ ወደ ላይ ሄዱ እያለ ነቢ ሙሐመድ እዚህ ጋር ምን ይላል? ከመልእክተኞቻችንም ይላል። ስለ መልእክተኞች ነው የሚያወራው። ከአንተ በፊት የላኳቸውን ይላል። ያው እነርሱን ምና ለመጨረሻ ላይ ጠይቃቸው ይላል። ያው ከመልእክተኞቻችንም ከአንተ በፊት የላኩናቸውን እነሱን ጠይቅ እያለ ስለ ነብያቶች እንጂ የሚያወራው፣ እነርሱን ያለፉትን ጠይቃቸው ነው። ሁለተኛው ጥያቄ አንቺ እንዳልሹ የት አጌቶ ይጠይቃቸዋል የሚለው ነቢዩ፣ ሙሐመድ ሰለላሁ አለይሂ ወሰለም ኢየሩሳሌም አጌተዋቸው ነበር። ያንን ያገኝባቸውን ከፈለግሽ ሀዲስ ላይ ሙሴን እና ሀሩንን ሁላቸው እንዳገኘኋቸው አሳይሻለሁ። በምንድን ነው የሄዱት እዛን ጊዜ? አይሻ ደግሞ እንደዘገበችው ደግሞ በህልም ነበር፣ አልሄዱም ከኔ ጋር ንተኝተው ነበር የሚል አለ። እዚህ ላምጣልን፣ ልንገር። ቁጥሩን አላለችም ወይ ብላለች። አንተ አሁን ንገረኝስ ብላለች። አላለችም፣ አላለችም። እሺ ኮሜንት ላይ በምንድን ነው የሄዱት የሚለውን አንድ ክርስቲያን በአህያ ነው ይላል። ላ ኢየሱስ ነው በአህያ የገባው ወደ ኢየሩሳሌም። ነብዩ ዓለይሂ ሰላም በአህያ አይደለም። ከመጽሐፍ ላሳየህ ኢየሱስ ክርስቶስ አህያ ዘብቶ የገባው ኢየሱስ ክርስቶስ ነው። እኛ እሱን ዝቅ ለማድረግ አይደለም፣ አህያ ላይ መዝባት ችግር የለው። ነገር ግን በአህያ ሄደው ኢየሱስ ክርስቶስ ነው ወደ ኢየሩሳሌም ሲገባ። ጌታ ሰውን አላሳየህ አንድ ጌታ ዘመንህን ይባርከው። ይታይሃል። ደቀ መዛሙርቱ የሚሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫላይቱንም አመጡለት፣ ልብሳቸውን በእነርሱ ላይ ጫኑ፣ ተቀመጠባቸውም ይላል። አህያና ወርንጭላ ዘብቶ የሚሄደው ኢየሱስ ክርስቶስ ነው። ሰላም ወደ ኢየሩሳሌም ማን ነው? ወደ ኢየሩሳሌም ሲገቡ ጊዜ በቡራቅ ነው የሄዱት፣ ከሰማይ በሆነ መጓጓዣ ነው። ቡራቅ ይባላል፣ በራሪ ነው። እኔ በዚህ ክርስቶስን ዝቅ ነው እያደረግን አይደለም። ወላሂ ኢየሱስ በጣም የተከበረ ነው። ከኛ ዘንድ በጣም ክብሩ ላቅ ያለም ነው፣ ከሁሉ ለዓዝም ነው፣ በጣም የምንወደው ነው ሳ በሕይወት አሉ። ለነዚያ ወንበዴዎች ላይ ይሁዲዎች አሳልፈው አልሰጠውም ይወደዋል አላህ ስብሃነ ወተዓላ ወሚነል ሙቀረቢን ብሎ ገልጾታል። ከኔ ዘንድ ቅርብ ደረጃ ካላቸው ነብያቶች ነው ብሎ ነው የገለጸው። ለሁ ሸረፍ ክሩብ በልባችን ላይ ትልቅ ክብር አላቸው። አቡከር አለ፣ መናገር የምትፈልገው ካለ መናገር ትችላለህ። ሌሎችም ካላችሁ ላይ።